ሰላም ጤና ይስጥልና የተከበራችሁ የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የግንቦት አምስት ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። ሰቀልቴዎቹ በድል መንገዳቸው ተመልሰዋል። ከአስር ወራት በፊት የሱዳንን ኮሪደር የብልጽግናው ሰራዊት እንደፈለገ እንዳይፈነጭበት በር ዘግተው የነበሩት ሰቀልቴዎቹ ትናንት በታላቅ ድል ተመልሰዋል። ከመናገሻ ጎንደር ከተማ 15 ኪሎ ሜትር ርቀት ላይ የተጎናጸፉትን የተጋር ሎሏቸውን አድርሰውናል። በዝርዝር እናስደምጣችኋለን። ከባህር ዳር በቅርብ ርቀት የአማራ ፋኖ ታላቅ ድል ተቀዳጅቷል። የአማራ ፋኖ በጎጃም የተቀዳጀው ታላቅ ድል በብልጽግናው ካምፕ ውስጥ ከፍተኛ ጭንቀትን የፈጠረ ሲሆን፣ በአንጻሩ በፋኖ በኩል ከፍተኛ የተተኳሽና የመሳሪያ አቅም ያሳደገ ነበር። 24 የብልጽግናው ሰራዊት እርምጃ በተወሰደበት የትናንት ሌሊቱ ተጋርሎ ዙሪያ ዝርዝር መረጃውን ጣና ቴሌቪዥን አሰናድቶታል፣ ይቀርብላችኋል። የብልጽግናው ጽህፈት ቤት ኃላፊ ከጥቃት አምልጠዋል። እሳቸውን ለማጀብ ከወጣው ኃይል መካከል የተወሰነው በወጣበት ሲቀር፣ አቶ ይርጋን ለመቀበል የወጣው የባድን ካድሬና የብልጽግና ሰራዊት ደግሞ ለወሬ ነጋሪ ሳይቀር እርምጃ ተወስዶበታል። የተጠናቀረ ዝርዝር ዘገባለን ተሰሙታላችሁ። ብልጽግና ወደ ሱዳን አማላጅ ልኳል። ሲስሟት ትታ ሲስቧት እንዲሉ የብልጽግናው ሊቀመንበር ከአመታት በፊት ተረከዛቸውን አንስተው ትከሻቸውን በነቀነቁባቸው የሱዳኑ ወታደራዊ ጁንታ ልዩ መልእክተኞቻቸውን ልከው እየተለማመኑ ነው። የሱዳኑ አልቡራን ከአዲስ አበባ የተላከላቸውን የመደለያ ጥያቄ ይቀበላሉ ወይስ እንደተለመደው ሸንግለው ይመልሷቸዋል? የሚለውን ወደፊት የምናየው ቢሆንም የብልጽግናው ሊቀመንበር ለምልጃ የላኳቸው አቶ ጌታቸው ረዳ ለሱዳኑ ጀኔራል ልዩ ቀረቤታ ስላላቸው ምናልባት ውጤት ይኖረው ይሆናል የሚል ተስፋ ሰንቀዋል። ውጤቱን ጊዜ የሚያሳየን ይሆናል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ መረጃችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን በቅድሚያም በአምስት ግንባሮች ብርቱ ውጊያ አካሂጃለው ፋኖ ነው። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በአምስት ግንባሮች ብርቱ ውጊያ ማድረጉ ለጣና ቴሌቪዥን በላከው የአውደ ውጊያ መረጃ አስታወቀም። እዙ ለዝግጅት ክፍላችን ባደረሰን መረጃ እንደገለጸው ብርቱ ውጊያ ከተካሄደባቸው አውደ ግንባሮች መካከል በጎንደር ጠቅላይ ግዛት ቀጠና ደባዊ ጎንደር ቀጠና ሁለት ግንባሮችና ና በማዕከላዊ ጎንደር ደግሞ ሶስት ግንባሮች ናቸው። በደንቢያ ሰቀልት ቀጠና የተካሄዱ ሶስት ግንባሮች ማቆሚያ ማርያም አይምባ ከተማ ላይ እና ቆላ ድባ ከተማ ላይ ሲሆን ከፍተኛ ትንቅንቅ አድርጎ ታላቅ ድል ያስመዘገበው የበጌምድር ክፍለ ጦር አይሸሽም ብርጌድ ነው። የዙ ቃል አቀባይ አርበኛ ኪሮቤል ጎቤ የተጋሩትን ዝርዝር መረጃ አክለውን ባለፈው ክረምት እንደምናስታውሰው በዚህ ቀጠና የጠላት ኃይል ወደ ምዕራብ ጎንደር መተማና ቋራ ቀጠና እንዳያልፍ ተደርጎ የከረመበት ሁኔታ ነበር። በዚህም ቋራ፣ ደለጎ፣ ሽንፋ፣ ዱባባ መሻህና ሌሎች ከተሞች ከጠላት ጸድተው መክረማቸው ይታወቃል ሲል ከአስር ወራት በፊት በቀጠናው የነበረውን የድል ስፋት አስታውሷል። የዚያ ታላቅ ድል ባለቤቶች የነበሩት የአይሸሽም ብርጌድ ሰራዊት አባላት የተለመደውን የመተማን ኮሪደር የማጽዳት የክረምት ኦፕሬሽን ትናንት አንድ ብለው ጀምረውታል ብሏል። ማቆሚያ ማርያም የተባለ ቦታ ላይ በነበረው ግንባር ከፍተኛ ቁጥር ያለው የብልጽግና ሰራዊት ከፍተኛ ምት መመታቱን ያስታወሰው አርበኛ ኪሮቤል እስከዚህ ሰዓት ድረስ የጠላት አስከሬን ከቦታው አልተነሳም ነበር በማለት ተናግረዋል። ሌላኛው ብርቱ ውጊያ የተካሄደበት ግንባር ደግሞ ከመናገሻ ጎንደር ከተማ 15 ኪሎ ሜትር ርቀት ላይ በምትገኘው አይምባ ከተማ ላይ የተደረገው ኦፕሬሽን ነው። በዚህ ኦፕሬሽን የብአዴን አድማ ብተናና ሚልሻ የተመታበት ኦፕሬሽን ነው። ስድስት የሚልሻ አባላት የተመታ ሲሆን ከፍተኛ ቁጥር ያለው ሚልሻም ቆስለኛ መሆኑን አርበኛ ኪሮቤል ጎቤ ጨምሮ ገልጿል። በሌላ ግንባር እቴጌ ጣይቱ ክፍለ ጦር መና መቀጠዋ ኬምፕ የተባለ ቦታ ላይ ከፍተኛ ውጊያ ሲያደርግ ውሏል። የጠቅላይ ግዛት ዙ ዋና ቃል አቀባይ አክሎም እቴጌ ጣይቱ ክፍለ ጦር በተመሳሳይ መልኩ የጠላትን ጦር በዝናብ ማርኮስ ሄነዳ የምናስታውሰው ክፍለ ጦር ነው። ያለፈው ዓመት የክረምት ድሉን በዚህ ዓመትም ደግሞታል። ወደ ቀጠናው የተንቀሳቀሰው የጠላት ኃይል ከበባ ለማድረግ የሞከረ ቢሆንም ከበባውን በመስበር ከኋላ በነበረ ኃይልና ጠላት እከበዋለሁ ብሎ ባሰበው ኃይል መሃል በማስገባት በከፍተኛ ሁኔታ መምታት ችሏል። በጥቅሉ በድል የታጀበ የክረምት ኦፕሬሽን ጅማሮ ላይ ነው ያለነው ሲል ትናንት በሁለቱ የጎንደር ጠቅላይ ግዛቶች የተደረገውን የተጋድሎ ውሎ ተናግሯል። ወደ ተከታዩ መረጃችን አለፍን። የአማራ ፋኖ በጎጃም ከባህር ዳር በቅርብ ርቀት ድል ተቀዳጀም። የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶና አቸፈር ወንድያ ቤ ጉበኛ ብርጌድ በጋራ ባደረጉት ውጊያ ከባህር ዳር ከተማ በቅርብ ርቀት ላይ ታላቅ ድል መቀዳጀቱን አስታውቋል። በብልጽግናው ሰራዊት ላይ ከፍተኛ የተባለ ሰብአዊ እና ቁሳዊ ኪሳራ ያደረሰ ውጊያ መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል ብሬንና የነፍስ ወከፍ መሳሪያን ጨምሮ በርካታ ተተኳሽ ገቢ ማድረጉን አስታውቋል። በሰዋዊ ኪሳራ በኩል ደግሞ 24 ሙትና 42 ቆስለኛ በማድረግ በድምሩ 66 የብልጽግናውን ሰራዊት ከጥቅም ውጭ አድርገነዋል ብለዋል። ሁለት ብሬንና በርካታ የነፍስ ወከፍ መሳሪያዎች የተማረኩበት ታላቅ ወታደራዊ ድል ነበር ሲል የገለጸው ክፍለ ጦሩ ድሉ ከፍተኛ ፖለቲካዊ ትርጉም የሚሰጠው መሆኑንም ገልጿል። የክፍለ ጦሩ ቃል አቀባይ ክፍል አክሎም የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶና አሸፈር ወንድየ ብርጌድ የማራ መድሃን ያለም በተባለው ቦታ ማራ ተራራ እና ዘንዶ ተራራ ላይ ከሐሙሴት በመነሳት ተራራው ላይ ሰፍሮ በወገን ላይ ከበባ ለማድረግ አስቦ በወጣው የጠላት ኃይል ላይ ነው እርምጃ የወሰድ ነው ብለዋል። ሁለት ብሬን ከ14 በላይ ክላሽንኮቭ እና በርካታ ተተኳሽ የተማረከ ሲሆን 24 የብልጽግና ሰራዊት እርምጃ እንደተወሰደበት ታውቋል። 42ቱ ደግሞ ቆስለኛ መሆናቸውን ነው ክፍለ ጦሩ የገለጸው። ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና የአማራ ፋኖ በጎጃም ጃዊ መተከል ክፍለ ጦር ከቅዳሜ ምሽት ጀምሮ ባደረገው ተጋድሎ ከፍተኛ ድል ተቀዳጅቷል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የአማራ ብልጽግና ጽህፈት ቤት ኃላፊው ከጥቃት አመለጡ። የብአዴን ባለስልጣናት የተቀናጀ የስብሰባ ዘመቻ ላይ መሆናቸው ይታወቃል። ይህን ተከትሎም ሁሉም የክልል ባለስልጣናት ከአድማ ብተና መሪዎችና ከመከላከያ ኮማንድ ፖስት ሰብሳቢዎች ጋር በመቀናጀት በየከተሞቹ ስብሰባ እያደረጉ ይገኛሉ። በአማራ ክልል አንጻራዊ ሰላም አስፍነናል ብሎ የፕሮፓጋንዳ ስራ ላይ የተሰማራው የብአዴን ሹም ከተሰብሳቢው በርካታ ተቃውሞ ገጥሟቸዋል። ከዚህ በተጨማሪም ጋይንት ንፋስ መውጫ ያቀኑት የባዲኑ ጽህፈት ቤት ኃላፊው ይርጋሴ ሳይ ከጥቃት ማምለጣቸውና ደብረታቦር ከተማ መግባታቸው ምንጮቻችን ገልጸዋል። በዚሁ ጎንደር ቀጠና ብርቱ ጊያ ከሚካሄድባቸው ቀጠናዎች አንዱ በሆነው ጋይንት አውራጃ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ተከታታይ ድሎች ያስመዘገበባቸውን ተጋድሎች እያካሄደ ይገኛል። ከቀናት በፊት መገንጠያ በሚባለው ቦታ ላይ በደፈጣ በተወሰደ ጥቃት ከ25 በላይ የብልጽግናው ሰራዊት እርምጃ እንደተወሰደበትና የወረዳ ካድሬዎችም እርምጃ እንደተወሰደባቸው መዘገባችን ይታወሳል። በዚህ ጥቃት የተበሳጨው የብልጽግናው አገዛዝ ትናንት ምሽት 3 ሰዓት ከሩብ ጀምሮ ነፋስ መውጫ ከተማን በተኩስሴ ንጣት ማምሸቱን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ የብልጽግና ሰራዊት ከትናንት ወዲያ በተፈጸመበት ጥቃት የያዘን ድንኳን ጥሎ ተቀምጧል። አቶ ኤርጋ ሲሳይን ጨምሮ የክልሉ ባለስልጣናት መጥተው በክልሉ አንጻራዊ ሰላም አምጥተናል እያለ በውሸት ሲደሰኩር አምሽቶ ባልተጠበቀ ሁኔታ አንድ ፓትሮል ቅኝት እያደረገ ባለበት ሰዓት መብረቃዊ ምት ደርሶበታል ሲል የክፍለ ጦሩ ቃል አቀባይ ክፍል ተናግሯል። በዚህ የተጠና ጥቃት በርካታ የብልጽግና ሰራዊት እርምጃ እንደተወሰደበት የገለጸው የክፍለ ጦሩ ቃል አቀባይ ክፍል ሆኖም አቶ ኤርጋ ሲሳይ ከጥቃት ማምለጣቸውን አስታውቋል። ከጥቃት ያመለጡት አቶ ኤርጋ በቀጥታ ወደ ደብረ ታወር መጓዛቸው ታውቋል። ጥቃቱን ተከትሎ ነፋስ መውጫ ሆስፒታል በብልጽግናው ሰራዊ ቆስለኛ መሞላቱን የአንበሳው ጋይንት ክፍለ ጦር ጨምሮ ገልጿል። በመጨረሻም ከሬድዋንና ጌታቸው የሱዳን ጉዞ ጀርባ የብልጽግናው ደህንነት ዳይሬክተር ሬድዋን ሁሴንና የብልጽግናው ሊቀመንበር አማካሪ ጌታቸው ረዳ ወደ ሱዳን በረራ አድርገዋል። ወታደራዊ ሄሊኮፕተርን ተጠቅመው ፖርት ሱዳን የገቡት ሁለቱ ጉምቱ የብልጽግና ሹሞች ከሁለት ዓመት በላይ የብልጽግናው ሊቀመንበር ከጀርባ የወጓቸውን የሱዳን ፕሬዝዳንት ጄኔራል አልቡራንን አግኝተው መነጋገራቸውን አስታውቀዋል። የሱዳን ጦርነት ከሁለት ዓመት አስከፊ እልቂት በኋላ በጄኔራል አልቡራን የበላይነት የሚጠናቀቅ ይመስላል። ካርቱምን ጨምሮ በሐምዳን ዳጋሎ ቁጥጥር ስር የነበሩ ግዛቶችን መልሶ ማስለቀቅ ችሏል። የአልቡራን መንግስትም የካርቱምን ቤተ መንግስቱን ለቆ በፖርት ሱዳን መክረሙ የሚታወስ ሲሆን የሐምዳን ዳጋሎን ሰራዊት በሁሉም መስክ ድጋፍ ሲያደርጉለት ከቆዩት አገራት መካከል ደግሞ የብልጽግናው መንግስት አንዱ ነው። የሱዳን መንግስት የጦር ሜዳውን የበላይነት እየወሰደ መምጣቱን ተከትሎ ከትናንት በስቲያ ጠቅላይ ሚኒስትር ሾሟል። የካቢኔ መዋቅርም መስራት የጀመረ ሲሆን አንዳንድ እጅግ ወሳኝ የተባሉ ውሳኔዎችንም ለመወሰን ማሰቡ ተሰምቷል። በተለይም ካርቱምን ጨምሮ በመላው ሱዳን የሚኖሩ ኢትዮጵያውያንን አስገድዶ ማስወጣትና በጦርነቱ ወቅትም ረብጣ ዶላር እየከፈለ ያዋጋውን የሳምሬን ቡድን በሁሉም መስክ ማጠናከርን ይዟል። ከዚህ ባለፈም ለህወት የተጠናከረ ወታደራዊ መሳሪያ ድጋፍ እንደሚያደርግ ይጠበቃል። እነዚህ ሁለት ሁኔታ ውስጥ ያስጨነቁት የብልጽግናው አገዛዝ የሱዳኑን አልቡራንን ለመማጸን ሁለት ታማኝ ሹሞቹን ለመላክ መገደዱን ምንጮቻችን ተናግረዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች ገለጻ በተለይ አርሚ ሰባ የሚባለው የህዋ ሰራዊት ሰባ የጦር ሜዳ ተሽከርካሪ ድጋፍ ከሱዳን መንግስት ያገኘ ሲሆን በተጨማሪም ከፍተኛ የጦር መሳሪያ ድጋፍም ከሳውዲ አረቢያ እና ከግብፅ ማግኘቱ ተነግሯል። የብልጽግናው አገዛዝ ከኤርትራ ጋር ወደ ጦርነት ለመግባት ሙሉ ኃይሉን ወደ አፋር ክልል ማስጠጋቱ ይታወቃል። የብልጽግናው አገዛዝ ትናንት ደግሞ የኤርትራ መንግስት ከህወትና ከሱዳን መንግስት ጋር ጥምረት ፈጥረው ይወጉኛል ብሎ በስጋት ትንተና ወስኗል። የሱዳን መንግስት ከሁለት ዓመታት በላይ በቆየው ጦርነት ጉልበቱ በመዛሉ ቀጥተኛ ተሳትፎ ይኖረዋል ብሎ ባይገምተውም ለጠላቶች የመንደርደሪያ ለመሳሪያ ማዘዋወሪያና ማፈግፈጊያ ሆኖ ያገለግልብኛል በማለት ይሰገዋል። የሁለቱ ከፍተኛ ባለስልጣናት የፖርት ሱዳን ጉብኝትም ይህንን ታሳቢ ያደረገና የመለማመጥ ጉብኝት መሆኑን የጣና ቴሌቪዥን ወታደራዊ ምንጮቻችን አስታውቀዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ ያሰናዳናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።